ምን ሆነሽ ነው? እራስሽን ከዚህ ላይ ፈጥነሽ ልታጠፊ ነው ታጣሚ ነው? ነው ወይ ከዚህ ላይ ልትወርቂ ነው? ከአንተ ጋር ከምኖር ራሴን ባጠፋ ይሻለኛል። አንተ የሰው ስሜት አይገባም መቼም አይገባም። እኔን ነው ደደብ እኔን ደደብ የሰው ስሜት የማይገባ ማትረዳ። ሉላ እንግዲህ ፍቅረኛዋን ከዚህ ህይወት አስር ጊዜ ሞት ይሻለኛል እያለች ትለዋለች፣ አንተ ደግሞ በህይወትህ መቼም ቢሆን ደስተኛ ሆነህ አታውቅም። መቼም ደግሞ ደስተኛ አትሆንም። እኔ ደግሞ በቃኝ ብላ በምትለው ሰዓት በጥፊ ይዞ ያጮላታል እ እንዴት እንደዚህ ትኛለሽ በማለት እሱም በጣም ይናደድባታል። በጣም ከመናደዱ የተነሳ ግድግዳውን በራስ በራሱ እንደ ስፖርት በእጁ እያጋጨው ይገኛል ማለት ነው። ረ እጅ ቆሰለ። ረ እጁ ግን አልቆሰለም። ረ በስመ አብ ግርግዳው ፈረሰ ብዬ ነበረ እኔ። በሩ እና ግርግዳው ማለት በለ በጣም እኮ ነው ያጋጨው። እንዴት እንዳጋጨው ግን አይታችሁታል። ከዛ እሷም እንግዲህ ጥፊዋን እየተመታችሁን ጥፊ ፊቷን እያሻሸች ወደኋላ እየተገላመጠች እሷ ራሷን ወደ ታች ልትወረውር ታያለች ማለት ነው እንግዲህ ራሴን አጠፋለሁ በማለት እግሯን ብድግ ስታደርግ እሱ መለስ ብሎ ያያታል። ከዛ መለስ ብሎ ሲያያት እንዴ ብሎ ይይዛታል። ቆይ ምን ሆነሽ ነው ራስሽን ከዚህ ላይ ፈጥፍተሽ ልታጠፊ ነው ብሎ ይላታል። ከዛ በቃ እኔ ካንተ ጋራ ከምኖር ራሴን ባጠፋ ይሻለኛል፣ አንተ የሰው ስሜት መቼም አይገባህም ብላ ትለዋለች። ከዛም እኔን ነው ደደብ? እኔን ደደብ? እኔ የሰው ስሜት የማይገባኝ የሰው ስሜት የማትረዳ እኔ ነው ደደብ እያልሽ የምትይኝ ብሎ ይናደድበታል። ቆይ ሉላ፣ እኔ ምን አጎደልኩብሽ? ብሎ ይጠይቃታል። ቆይ ምን የቀረብሽ ነገር አለ? እራበሽ? ጠማሽ? ምን አጎደልኩብሽ? ስትፈልጊ ዱባይ፣ ስትፈልጊ ፋሪስ እየወሰድኩ አይደለ እንዴ የማዝናናሽ? ቆይ ግን ከእኔ ምንድን ነው የጎደለብሽ? ብሎ ይጠይቃታል። ለሰው ልጅ ገንዘብ የሰው ልጅ ገንዘብ ያለ ነጻነት ምንም ነው ብላ ትለዋለች። ሰማይ እንኳን እንዳ ላይ ከልክልህኝ ጭራሽኑ ስለ ዱባይ ታወራለህ ብላ ትለዋለች። በቃ እኔ ከአንተ ጋራ ከዚህ በላይ መኖር አልፈልግም ብላ ትለዋለች። ወደሽ ነው የምትኖሪው አይደለም። ይሄንን መጥፋት መሞት ይቅርና በምን በኩል እንደሚመጣብሽ ከሞገስ ጋር ባይሽ፣ ከእንግዲህ በኋላ እኔን ሳይሆን አንቺን ነው፣ እሱን ሳይሆን አንቺን ነው የምገልሽ ብላ ትላታለች። እዚያም የዚህ ሁሉ ምክንያት ሞገስ ነው ብሎ እሱም ይላታል። እሱን ስላየሽ ነው እንደዚህ የሆንሽ ያለሽው፣ እሱ ከሞተልሽ በኋላ አርፈሽ ትቀመጫለሽ ብሎ ይላታል። አትልፋ፣ እሱ ኖረም አኖረም ምንም ነገር የሚፈጠር ነገር የለም። አንተነህ ዘላለም ጥቁር እንድረብስ እያደረከኝ ብላ ትለዋለች። ጥቁር አይደለም፣ ገና መቀመቅ ትለብሻለሽ። ከመጠን በላይ በጣም ነው የጠገብሽው። ይሄንን ሰማይ አየሽው? አይደለም አይደለም፣ ይሄንን ሰማይ፣ የቤቱን ጣራ ራሱ እንዳታይ ነው የማደርግሽ፣ ብሎ ጎትቶ ወደ ቤት ይወስዳታል። ከዛም እንግዲህ እቤት ውስጥ ይወስዳት እና ወይኔ፣ አይደለም የሰማውን ቀርቶ የቤቱን ጣራ ነው እንዳታይ የማደርግሽ፣ ባላት መሰረት እንግዲህ የቤት ውስጥ ዘግቶባት፣ ቆልፎባት እያለቀሰች ይገኛል ማለት ነው። እናም እንግዲህ እሱ ያሰበው አንቺ አሁን እዚህ ጋር ሞገስን ስላየሽ ነው እንደዚህ እየጠገብሽው ከመጠን በላይ ጠግበሻል እያላት ነው አዝናናዎች ከዚህ በላይ እንዴት ትሆኚ? ምንድን ነው እየፈለግሽው? ከኔ ምንድን ነው እየጎደለብሽ ብሎ ይላታል። እሷ ግን እኔ ምንም ነገር ከአንተ የምፈልገው ነገር የለኝም በቃኝ እያለች ነው። ቤት ውስጥ ዘግቶባት እንግዲህ እያለቀሰች ይገኛል ማለት ነው። በጣም ነው የምታለቅሰው። ፍራሹን በእጇ ተደበድበዋለች። እሱን በሩንና ግድግዳውን ሲቀጠቅጠው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 ዛሬ ደግሞ ምሳሌ ድራማ በሚለው ክፍል ስልሳ መጥቻ አለው። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቶኝ በትትና እጠይቃለሁ። ከጎን የሆናችሁ ለምታበረታቶኝ ሁሉ ከልብ ነው ምስጋና። እናም እንግዲህ ሉላ በዚህ መልኩ ያው ሲያሰቃያት ነበረ። አሁን ይባስ ብሎ ቤት ውስጥ ዘግቶባት እንግዲህ ፍራሽ ላይ እያለቀሰች ለብቻዋ ትገኛለች ማለት ነው። በጣም እየተሰቃየች ነው። እራሷንም ለማጥፋት እየታገለች ነው። በጣም ስቃይ ይዟታል። እያለቀሰች፣ እየተንሰቀሰቀች ነው ያለችው። እንግዲህ የእሷ ስቃይ በጣም ከባድ ነው። እናም ይፍራታ እና ማህሌት ፍራሽ ላይ በድርብሳቸውን ለብሰው ቁጭ ብለው እያለ እንግዲህ ይፍራታ የምታመጣው ጥንስስ የምታደርገው ድርጊት እንደሆነ በጣም ይገርማል። እናም ማህሌትን እኔ እምልሽ ማህሌት ቆይ ለምን እቤት አንሄድም? ብላ ማህሌትን ትጠይቃታለች ይፍራታ። ማህሌትም የት ብላ ትላታለች። አልናፈቀሽም እንዴ ብላ ይፍራታ ማህሌትን ትላታለች። የቱ ቤት ነው የናፈቀኝ? ብላ ማህሌትም ትጠይቃታለች። እንዴ የነ ብሩክ ቤት ነው ብላ ይፍራታም ትላታለች። እንዴ የት ነው ሄደን ምን እናደርጋለን? ባዶ ቤት እኮ ነው ብላ ማህሌት ትላታለች። ቆይ ለምን ሄደሽ እቃ አታመጭ? ምንም ነገር እኮ ቃሳት ይዤ ነው የወጣሽው ብላ ኢፍራታ ማህሌትን ትላታለች። እንዴ እሱ በሌለበት ቃሳ ሳውጣ ነውራ አይሆንም ብላ ማህሌት ትላታለች። እንዴ ማን ይናገረራል ብለሽ ነው ቅድስ ወታ ትከሰናለች ብለሽ ነው ብላ ኢፍራታ ትላታለች። ብሩክ ሲመጣ ባዶ ቤት ነው ማግኘት ያለበት ብላ ኢፍራታም ለማህሌት ትላታለች። እንዲ ፖሊስ ልጠራብን ትችላለች። አሁን ሞገስ ነው ማጥፋት የምፈልገው ሌላ ምንም አይነት ችግር አልፈልግም ብላ መሀሌትም ትላታለች። ቆይ መሀሌት ለምን ሞኝ ትሆኛለሽ? ለምን እልቅ ሂጅና እቃሽን እናንጣ ብላ ኢፍራታም ትላታለች። ዳሞ መቅደስም ደፍራ ፖሊስ አትጠራብንም ብላ ትላታለች። ከጮሆችም ሰፈሩ ያቅሻል ቤትሽ ነው ብላ ኢፍራታም ለመሀሌት ትላታለች ማህሌትም እና እንሄድ እያልሽ ነው ብላ ትላታለች። አዎ እንሄድ፣ በዛውም ቅድስትን ካገኘናት ምን እንደምናደርጋት ታውቂያለሽ? ብላ ትላታለች። እሺ በቃ እንሄድ፣ ብቻዋን ካገኘናትማ ምን እንደማደርጋት አውቃለሁ ብላ ማህሌትም ትላለች። በቃ እንሂድ። እኔም ዛሬ ስራ የለኝም አሁኑኑ መሄድ እንችላለን፣ ብላ ይፍራታም ለመሀሌት ትላታለች። በቃ ሺ አሁን እንሂድ፣ ልብሴን ልቀይር እና ዛሬ ጉድ ነው የምሰራቸው እያለች እንግዲህ መሀሌት ሊሄዱ ሄደው እቃ ሊያወጡ ይፍራታ ባለቻት መሰረት እሷም እሺ ብላ እቃዋ ልታወጣ ትሄዳለች ማለት ነው። እንግዲህ ሲሄዱ ምንድን ነው የሚፈጠረው? ጉድ ነው። ይፍራታ እንደሆነ ይህን እንደዚህ እነድርግ ካለቻት ማህሌት እሺ ብላ ነው የምትሄደው ማለት ነው። እናም እንግዲህ እነሱም ልብሳቸውን ቀይረው ጉዟቸውን ቀጥለዋል። ሄደው ማንም የለ መቅደስም ቃለች መቅደስን እንደበድባታለን እና ደረታቸውን ነፍተው ያለውን እቃ ብሩክ ሲመጣ ባዶ እቤት እንዲያገኝ ብላ ኢፍራታ ብላታለች። እናም እቃውን ልትዘርፍ እቃዋን ልታወጣ ማህሌትም መንገዷን ቀጥላለች ማለት ነው። እንግዲህ ዳጣና ሞገስ፣ ሞገስ ዳጣን ቤተሰቦቿን እያፈላለገላት ነው። ዳጣም አብራው እየፈለገች ቤተሰቦቿን እናቷን እያፈላለገች ትገኛለች። ያው ዳጣ እንግዲህ የጎዳና ተዳዳሪ ነች። ሞገስም እንግዲህ ሊረዳት ይዟት እየሄደ ነው ማለት ነው። እና በሚሄዱ ሰዓት ግን ለምንድነው እንደዚህ እየፈራሹ ብሎ ሞገስም ይላታል። ያስፈራል እንጂ ለምን አያስፈራም ብላ ትለዋለች። ግን የእናትሽ የእናትሽ ሰፈር እዚህ ሰፈር ነበረ ብሎ ሞገስም ይጠይቃታል። አዎ እዚህ ሰፈር ነው ብላ ትለዋለች። እናም እስቲ እንሄድና የሆነች የምታውቃት ገኒ የምትላት ጓደኛ አለች፣ እሷም የእሷም ሰፈር እዚህ ነው፣ ና እንሄድና እስቲ የሆነ ፍንጭ ትሰጠናለች ብለው ይማከራሉ። አይ አንተ ስላልክ ነው እንጂ ጨቅላ እያለች እያለሁ የጣለችኝ እናቴ አሁን ታስታውሳለች ብዬ አላስብም ብላ ዳጣም ትለዋለች። ታስታውሳለች ብዬ አስቤ እኮ አይደለም። ቢያንስ እንኳን የሆነ ፍንጭ ነገር እንኳን ብሰጠን ብሎ ሞገስም ይላታል። ደግሞ እንደምትነግረን ተስፋ አይደርጋለሁ ብሎ ይላታል። ዳጣም እስኪ ኪድዬ ታውቃለች ብላ ትለዋለች። አንተ ግን የራስን ስጣጣ ሳትጨርስ በእኔ ጉዳይ መንገላታትህ በጣም ያሳዝናል ብላ ሞገስን ትለዋለች። እና ችግር የለውም፣ እኔ እናትሽን አፈላለጋለሁ አንቺ ደግሞ ሉላን ነጻ በማውጣት ታግዢኛለሽ ብሎ ዳጣን ይላታል። እሺ ችግር የለውም ብላ እሷም ትተባበራለች፣ እሱም ይተባበራታል። እና በቃ እሺ አሁን እዚሁ አካባቢ ነው ቤቱ እንሂድ በማለት ዳጣም እነሱም መንገዳቸውን ወደ ልጅቷ ቤት እያመሩ ነው ማለት ነው። እንግዲህ ልጅቷን ያው የእናቷን ስለ እናቷ ልትጠይቃት ነው የሚሄዱት ማለት ነው መቅደስ እንግዲህ ፎቅ ላይ ቆማ ቁጭ ቆማ እያለች እያለ ይፍራታና ማህሌት ከታች ሲመጡ ታያቸዋለች ማለት ነው ጉዷን አላወቀች ይፍራታና ማህሌት ሊዘርፏት እየመጡ ነው እሷ ዝም ብላ እያንጎራጎረች ቆማ እያለ ከላይ ሆና ከታች ሲሄዱ ታያቸዋለች። በጣም ደነገጠች ስታያቸው ዝቅ ብላ አየቻቸው። ከዛም እንዴ እነኚህ አውሬዎች ወዴት እየሄዱ ነው? ብላ ቅድስትም ትላቸዋለች። ወይኔ ጉዴ ጋሼ የለም ብለው ወደ ቤት እየመጡ ነው አይደለ? ብላ በጣም ትደናገጣለች። እነሱም እንግዲህ ታያቸዋለች፣ ወዴት እንደሚሄዱ ወደ ቤት እንደሚመጡ አሰበች አስባለች አውቃለች ማለት ነው። እናም በጣም ትደነግጥ እና እሷም ትወርዳለች። ያው ያላት አማራጭ ሰው መጥራት ስለሆነ እንግዲህ ጉዳቸው ሊፈላ ነው ማለት ነው፣ ምን እንደሚሰሩ እሷም እንግዲህ መጨረሻቸውን ታያለች። ከላይ ወረደች ወይስ አልወረደችም የሚለውን እና ዳጣና ሞገስ እንግዲህ ልጅቷ ቤት ደርሰዋል። ቤቱን ያንኳኳሉ። ልጅቷን ብቅትል እና እንዴ ዳጣ ብላ እሷም ገኒ ብላ ትስማታለች። ይሳሳማሉ ከዛ እና እንዴት አምሮብሻል አይደለ ብላ ትለዋለች። እንዴ አገባሽ እንዴ ብላ ሞገሰን ትጠይቀዋለች። ረ ወንድሜ ነው ብላ ትላታለች። እንዴ ዛሬ ከየት ተገኛችሁ ብላ ትጠይቃቸዋለች። ዳህጣ አንቺን ነው የምታውቀው። ና ያው መንገድ ዳር ስላደገች አሁን ደግሞ እናቴን ልፈልግ ብላ ተነሳች። እና የተወሰነ ፍንጭ የምታውቂው ነገር ካለ ብለን ነው ዛሬ የመጣ ነው ብለው ይጠይቋታል። ልጅቷም እሺ ወይ ቤት ግቡና የማቀው ነገር ካለ ልሞክራ ብላ ትላቸዋለች። አይ ችግር የለውም እዚሁ ብትነግሪን እኮ ደስ ይለናል ብላ ብሎ ሞገስም ይላታል። ገንዬ የቤት ገብተን ያንቺ ምግብ ብንበላ በጣም ደስ ይለን ነበር፣ ግን እንቸኩላለን። የምታስታውሽው ነገር ካለ ሁሉንም ብትነግሪኝ ደስ ይለኛል ብላ ዳጣም ትላታለች። እሷም እሺ እነግራችኋለሁ በማለት ትተባበራቸዋለች። እንግዲህ ዳጣን ዳጣ ምስኪን መንገድ ላይ ስላደረች ቤተሰቦቿን እያፈላለገች ይገኛል ማለት ነው። አሁን ነብስ ስታውቅ ወደ ቤተሰቦቿ እየተመለሰችና እናቷን ለማግኘት እየጣረች ነው። ዳጣ ግን ገና ጨቅላ እያለች እየጣለች ልጅ አሁን እንዴት ልታገኘኝ ትችላለች? እያለች በጣም እሰጋተ ላይ ነች ያለችው። እንግዲህ እነ መሀሌት መሀሌትና ኢፍራታ በሩ ክፍት ነው፣ በሩ አልተዘጋም። መቅደስም በሩን ሳዘጋ ነው ወደ ላይ የሄደችው። ከዛም እነሱ አንኳኩ። በሩ አለመቆለፉ ሲያው ሰተት ብለው እየገባሉ። ይፍራታም እንዴ፣ ማንም የለም እንዴ እያለች ትላለች። ከዛም እኔ ባክሽን ግቢ ማንም የለም ብለው ተባብለው ውስጥ በሚገቡ ሰዓት እንግዲህ እያንዳንዷን ክላሷን ከፍተው ያያሉ። ይፍራታ አጨብጫቢዋ ከኋላ ከኋላ እያለች መሀሌት ፊት ፊት ተከትላ የክላሱን እየከፋፈተች ታያለች ማለት ነው። ማንም ቤት ውስጥ እንደሌለ አረጋገጡ። ከዛም መሀሌት እንግዲህ በጣም ግን መሀሌት ፈርታለች። ውስጧ በጣም ነው እየፈራው እና ብሩክ የለም ብላ ነው አይደለ በሩ ቤቱን ክፍት አድርጋ እየሄደችው እያለች ይፍራታ ለመሀሌት ትላታለች። ደግሞ ለብሩክ እናቱ እየሰጠችው በጣም ምርጥ ጌጣጌጦች አሉ አሉ እና እሱ ሳጥን ውስጥ እሱን ካገኘሁኝ በቃ ብላ ማህሌትም ለይፍራታ ትላታለች። ይፍራታም እና የት እንዳለ ታውቂያለሽ ብላ ትጠይቃታለች። መኝታ ቤት ውስጥ ከክራስጌ በኩል ነው ያለው ብላ ማህሌትም ትላታለች። እስኪ ነይ እንፈልገው በማለት እሱን ሊፈልጉ ይገባሉ። ማለት ነው እንግዲህ ማህሌት ሀሳቧ የእናቱ የሰጠችው ወርቅ ጌጣጌጥ ስላለ ያንን ለመውሰድ ነበረ እቅዷና ሀሳቧ። እንግዲህ የሆነ ድምፅ ሰማች። የሆነ ድምፅ በር የሚኳንኳ ድምፅ ሰማው ልበል ብላ ማህሌት ላይፍራታ ትላታለች ተላታለች። እነሱም ተደነጋገጡ፣ በጣም ተደነጋገጡ። ይፍራታም ደነገጠች። ሄዱ ወደ በሩ ማዳመጥ ያዙ። ከዛም በሩን ቅድስት ከውጪ ትቆልፋባቸዋለች ማለት ነው። መሀሌትም በህግ አምላክ እረፉ ብያለው እያለች ትለፈልፋለች። ቅድስት ትሰራችላቸው ከውጪ በሩን ቁልፍ በማድረግ እንግዲህ ሰው ልትጠራባቸው ነው ማለት ነው። እናም ዳጣ እና ልጆቹ ልጅቷ እንግዲህ ስለ ቤተሰቦቿ የምታካለ እያለች እየጠየቋች እየጠየቀቻት ነው ግን እኔ እኔእንጃ በሰዓቱ ምንም ነገር የማስታውሰው ነገር የለም እያለች ለዳጣ ትላታለች ወዲያው እንደ ተጣልሽ ነበር ያነሳንሽ ብላ ለልጅቷም ለሞገስም ትላታለች ቆይ እኔ የጣለቻትን ልጅ ታያ ታስታውሻለሽ? ብላ ትላታል ይላታል ሞገስ። እኔ እንጃ ብቻ እኔ የማስታውሳት የሆነች ልጅ ሲቲ የምላት ነበረች ተከታትላ ቤቱን ሁላ እንዳየችው ነበር የነገረች በላው፣ ይሏታል ሞገስም። እና ሲቲ የት እንዳለች ታውቂያለሽ? ብሎ ሞገስም ይጠይቃታል ማለት ነው። እንግዲህ ዳጣ ቤተሰቦቿን እያፈላለገች ነው። እነ ማህሌትም ያው ተይዘዋል ማለት ነው። የዛሬ ቪዲዮ ይህንን ይመስላል። አል ቀጣይ ቪዲዮ እስከምንገናኝ ደስቻ